የሩታ እናት ከሩታ አልበለጡም። እንዲህ በፕራንክ የመጨረሻ እኮ አራዳ ናቸው። የምር እኔ በጣም አራዳ መሆናቸውን ያወቅኩት ማዘርስ ዳይ ሲሉ ነው። የእናቶች ቀን ይበልጣል ከወንዶች ምናምን። በደንብ መከበር ያለበት የእናቶች ቀን ነው። እናት ወንድን ወንድን ሴት ናት የበለጠ ትሬት ልታደረገው የምትችለው። ስለዚህ ሴት የበላይ ናት ነው በአጭሩ ማዘር መልእክታቸው። አረ እንደው ተዉ ግን ተዉ ግፍ ነው። ሩታን በዚህ ፕራንክ ይደረጋል አንጀት የበላችሁ ጭራሽ ያስለቀሷት የምር የመጨረሻ ሰላም ጤና ይስጥልኝ። እንደምን ከረማችሁ የቻናል የተከታታዮች ውዶች። የዛሬ ባሳዛኝ ነገር ነው የመጠውላችሁ። ላይክ፣ ሼር አድርጉ ቪዲዮ ሆነ የምር ዛሬ ሩታ ተገኝታለች። ያው ሰሞኑን አብርሽም ሲፎክር ነበረ፣ ልጅን ይወስዳለሁኝ የእኔንም ጠረን መመድ አለበት፣ እኔም አባት ነኝ፣ አባትነት ድርሼን መወጣት አለበት፣ ሶ እኔ ጋር መቆየት አለበት፣ እኔም ልጅን መያዝ አለብኝ እያለ ሲፎክር ነበረ። ያንን አይተው እንግዲህ ማዘር ሩታዬ ያንን ተጠቅመው ሩታ እንግዲህ ሻወር ቤት ጠጉሯን ልትታጠበ ገባችበት። ማዘርና ህትዩዋ ተመካክረው አረሰው ግን አረሰው ተመካክረው ሩት አብርሽ በመሃል መቶ ነበረ እሷ ከሸዋር እስከ መወጣ ድረስ በርግጥ ይሄን ፕራንክ ሲያደርጉ ተመካክረው እንግዲህ ምን መሰላችሁ ማዘር ከሩታ ጋር ስለሚተኙ ያው የእናትነት ስሜቱን እናትነት ምንድን ነው የሚለውን በጣም ተረድታለች። በጣም ገብቷታል። በጣም አውቀዋለች ያንን ፊሊንግ ደግሞ እዚጋ ለቤተሰብ ለማሳየት ለማስተማር ያክል ነው ይሄ ፕራንክ ቪዲዮ የተሰራው። እንግዲህ በባነነ ቁጥር ስርቅ ባለው ቁጥር በቃ በጣም ትደነግጣለች፣ ምናምን ነገር እኔን ነዋለች፣ እኔን ትጣራለች አሉ ብቻ እናትነት ምን ያክል ከባድ እንደሆነ ነው ከማዘር ንግግር የተረዳሁት። ያው ሁሉም በቦታው ሲገኝ ሁሉም የዛ ሲደርስ ነው የእናትነት ስሜቱ ሊረዳው የሚችለው እንደዚህ ብናወራው ዋጋ የለውም እና ግን ይህንን ልቧን ይህን ስስ ልቧን ስላዩት እና ስለተረዱት ማዘር በስስ ልቧን የገቡላት ዛሬ ማለት ነው እንግዲህ አብርሽ አንቺ ሸዋር ቤት በሆንሽበት ሰዓት መጥቶ ነበረ። ልጁንም ወስዶታል። እሷ ጋር ስምንት ቀን ሙሉ ተቀምጧል። ስለዚህ ደግሞ ቀሪ ስምንት ቀኖችን ከኔጋ መሆን አለበት፣ እኔጋ ይሁን እኔ የሚያባትነት ድርሼን ጠረኑን ምናምን መልመድ አለበት፣ ጠረኔን ጠረኑን መልመድ አለብን። ስለዚህ እኔ ጋ መሆን አለበት ብሎ ወስዶታል ይሏታል ለሩታዬ። ሩታ የተደገሰልሽን ድግስ ብታቂ ብታቂ ኖሮ ከሸዋር ቤት አትወጭም ነበረ። እዙ ሸዋር ሊደር ነበረ ምትዩ እንጂ መቻወቅሽ ሽኒናት የኔን ስብስፋ ናት ትላላችሁ አለች። እንዴት አብረች ትልቅ ሰው ሆኖ ነው ወይ አይችልም እኮ መያዝ እንዴት አድርጎ ምናምን። ኧረ አስተቃቀፉን እኮ ችሎበታል ትላለች ደግሞ እህትየዋ ስታቀነባብር ለማሳመን ማለት ነው። ሩታ ግን ምንም አንጀቷ አልደረሰላትም የነሱ ነገር ምንም ምንም ምንም ቢሏት አዘም አለች። ኧረ ኧረ ተው፣ ኧረ ተው፣ ይሄ ነገር ከባድ ነው። እንደዚህ በእንደዚህ አይነት መፈታተን ማለት ነው እና እንግዲህ የአባትነት ግዴታውን መወጣት አለበት። ወስዶታል ይመልሰዋል። እንግዲህ ትንሽ ቀን ይቆይ ደግሞ እሱ ጋር። አረ፣ አይሆንም፣ እንዴት ሊሆን ይችላል? ልጄን ነው የምፈልገው ብላ በቃ ቀወጠችው። የመጨረሻ ነው ያለቀሰችው። የምር በጣም ነው አንጀቴ የበላችው። የምር አይናት እናት እኮ ልዩ ናት እናት እናትን የሚተካ ማን አለ በዚህ ምድር ስስት አታውቅ ሁሌ ደግ ለልጆቿ ሁሌ በስስት ልጆቿን በስስት የምትይዝ ምን ስስት አንጀቷ እናት እኮ እናትን ማንም አይተካትም እናትን ማንም እንዳታስቡት እናት የሆነች ጓደኛ አለችኝ እናት የሆነች እህት አለችኝ የምትሉ የምታሽቃብጡ ሰዎች አላችሁ። እናትን ማንም አይተካም። እመቤቴን እውነት እኔ እንጃ። እናትነትን በሩታ ውስጥ አይቼዋለሁ። የምሬን ነው። ማለት እንደዚህ ምናልባት እንደዚህ እናት ወልዳ በሕፃን ላይ ስታሳድግ የመጀመሪያ ምናምን ስላላዩም ሊሆን ይችላል እንጂ ያው እናት ሰዎቻችንም አሉ። ግን ሩታ ከወለደ ጊዜ ጀምሮ ስላዩኝ ስለተከታተልኩን ይመስለኛል። እንደዚህ ናት እንዲናት አልኩኝ። ማለት እንስፍስፍ አስባችሁታል? ለደቂቃ ገና እኮ ከሸዋር ስወጣ ልጄስ እኮ ነው ያለችው። ልጄት አለ ላጥበው፣ ጡቴን ላጥበው ነው እኮ ያለችው እና ይርበዋል። አስቡት እንግዲህ ለደቂቃ እንኳን መለየት አትችልም እናት እናታችሁ ናት መራባችሁን መጣማታችሁን የምታቅላችሁ ከዛ ውጭ ማንም አያቅላችሁ ማንም ስለዚህ በህይወት እስካለች ለእናታችሁ ማድረግ ያለባችሁን ነገር አድርጉ እንዳትሸወዱ በቻላችሁት መጠን የምሬን ነው እናት መተኪ